በል ጎንደር ማለት አሁን ነው፣ ሸቃሊቶችዬ፣ ጉዳችን ፈላ። እንሆ ጽዳት በሪሞት ተጀመራላችሁ። እውነት ነው የምላችሁ ይህም ቪዲዮ ሳየው ማመና ያቃተኝ ምን እየተፈጠረ ነው? እስኪ የገባችሁ ካላችሁ አስረዱኝ ማለት ነው። እኔ አልገባኝም፣ እውነት እኔ አልገባኝም። እኔ እውነት ሪሞት ነው ወይስ ምንድን ነው ነገሩ? አሰላሙ አሌይኩም ወረህመቱላህ በረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? አልሐምዱ ልላህ፣ ነጋሁል ሰላም ነው። በያላችሁ በሰላማችሁ ብዙ ተደረፍ ይበለይም ወድ ቤተሰቦቼ የመወዳቸው ማከብራቸው፣ ዛሬም እንደተለመደው መጥቻለው። ለቤት የአዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እላችኋለው። ወድ ቤተሰቦቼ፣ እንግዲህ የዛሬው ቪዲዮ እውነት እውነት ለመናገር በጣም አስገርሞኛል፣ አስደንቆኛል ማለት ነው። እንግዲህ እናንተም አይታችሁት ከሆነ አላቅም ምን እየተፈጠረ እንደሆነ ግን በግልጽ አልገባኝም ማለት ነው። ዘመኑ እንግዲህ የቴክኖሎጂ ዘመን ነው። ይሄ ነገር ሊሆን አይችልም ማለት ከባድ ነው። እንግዲህ የሰው ልጅ ሰው ላይ ህይወትን መዝራት ብቻ ነው የቀረው ማለት ነፍስን እንዳንሞት ነፍስን ማትረፍ ብቻ ነው የቀረው እንጂ ሁሉ ነገር ያው እንግዲህ ጊዜው ቴክኖሎጂ ረቋል እና ይሄ ነገር ለምን ተፈጠረ፣ በሪሞት ጽዳት ለምን ሆነ፣ አይሆንም ብዬ ለማለት ይከብደኛል፣ ምክንያቱም የሆነ ሾርት ቪዲዮዎች ላይ እንትን ስትሉ አይታችሁ ከሆነ ማለት ነው። ብዙ ጊዜ እንትኖች ሮቦቶች ይሰራሉ ማለት ነው። እርሻ እያረሱ አረ፣ ብዙ ነገር የማይሰሩት ነገር የለም። ምግብ ይሰራሉ፣ ሁሉ ነገር ይሰራሉ። እና እነሱን አይቼ በጣም መገረም ነበርኩ። እውነት አሁን ይሄ ነገር ነገሩ ለምን አይሰራም? ምክንያቱም አሁን እነሱ ልክ በቃ አሁን ለምሳሌ ይሄ ያኔ የጁስ መፍጫዎች የቡና መፍጫዎች የመሳሰሉ ነገራቶች ማንኛውም መኪና ልብስ ማጠቢያ ምናምን እንደሚሰራው እነሱም ያው ልክ እንደዛው እንትን በኤሌክትሪክ ነው የሚሰሩት ማለት ነው። በኤሌክትሪክ ስላችሁ ያኔ በቻርጀር ይሰራሉ ማለት ነው። እነሱም ልክ እንደዛ ነው የሚንቀሳቀሱ። ያው እነሱ የሚሰሩት እንደዛ ነው። እና አሁን ይሄ ነገር እንደነሱ ልክ ሮቦቶቹ እንደሚሰሩት ይሄም ነገር እንደዛ ነው ወይ እውነቴን ነው የምላችሁ። እኔ እኮ አልገባኝም ማለት ሳየው በጣም ነው የተገረምኩት። እና ኮሜንታተሮችን ደግሞ ሳያቸው ሁሉም እንደኔ ተገርመው ነበር። እና አንድም የገባው ሰው አላየውም። እና በጣም ነው የገረመኝ። እውነት ነው ይሄ ነገር፣ እውነት ነው ወይስ ቅንብር ነው? ይሄ ነገር ቅንብር ሊሆንም ይችላል፣ ግን ላይሆንም ይችላል። ግን ቅንብር ነው ብዬ ሙሉ በሙሉ አላመንኩም። እንዳልኳችሁ ሮቦቶች እየሰሩ ነው። ስለዚህ ሮቦቶችን የሰሩ ሰዎች ይሄንንም ያው በሪሞት መስራት ምናልባት ያው እዚህ ሄድነ እናቃለው እንደዛ አድርገው ሊሆን ይችላል። ይህንን ቴክኖሎጂ ያው እንግዲህ ጊዜው ረቋል እና ይሄ ነገር ያቅታቸዋል አልለም። ለሰው ልጅ የሰውን ልጅ መፍጠር ብቻ ነው ያቃተው። የሰውን ልጅ መፍጠርም ማጥፋትም የሚችለው አላህ ስብሓን ታላ ብቻ ነው። ይሄ ብቻ ነው የቀራቸው ማለት ነው። ሁሉ ነገር ያው ታውቃላችሁ እየተሰራ ነው፣ እኛ አናቀም እንጂ እኛ የማናቀው ነገር እንጂ በጣም አስገራሚ አስገራሚ ነገራቶች እየተፈጠሩ ነው ማለት ነው። እናላችኋለሁ አሁን ይሄንን ነገር ብዙ ጊዜ ሮቦቶችን ሳይ ማለት ነው፣ ወደፊት የሰው ልጆች ስራ ያገኙ። እውነቴን ነው የምላችሁ፣ ወደፊት የሰው ልጆች ስራ ያገኙ። ምክንያቱም እያንዳንዱ ሰው ሮቦቶች በትክክል ከሰሩ እንዲሁም ደግሞ እንደዚህ አሁን ጽዳት የመሳሰሉ ነገራቶች ምንም አይነት ነገር በሪሞት የሚሰራ ከሆነ የሰው ልጅ ከሰው ልጅ ጋር ምን አደረቀው? እውነት እኮ ነው። የሰው ልጅ ባህሪ አሁን ሰራተኛ ጋር መጨቃጨቅ ምናምን ምን አደረቀው? አያዳርቃቸው ማንም ማለት ነው። ለማለት የፈለግኩት ሰራተኛ ይፈልጉ ወደፊት ስራ አጥሰው ሰው ይበዛል ማለት ፈልጌ ነው በአጭሩ ማለት ነው እና አሁን በተለይ አረብ ሀገር እንደዚህ አይነት እንደዚህ አይነት የሚያጸዳ ሪሞት ቢገኝ ማለት ነው። አንዲት አንዲት መዳም ሰራተኛ አትፈልግም። እንዴት ከሰራተኛ ጋር ሀያ አራት ሰዓት የሚያጨቃጨቃት? በሪሞት ጽድት ጽድት አድርጋ ትወጣለች። እንዴት! እውነት ነው ብላችሁ ይሄማ ነገር እውነት ከሆነ ማለት ይሄ ነገር እውነት ከሆነ እንግዲህ ሸቃሌቶች አለቀላቸው ነው ያልኩት። በነገራችን ላይ አላህ ስብሓንሁ ወተዓላ ነው የሚረዝቀን ጤና ከሰጠን እዚህ ባንሰራ ሀገራችን እንሰራለን። ያው ሀገራችን ነገሮች ባይሆንልን የወጣ ነው። ብዙ ጊዜ ሀገራችን እንሰራለን ብለን እናስፈራ የምናላግጥበት ና ሆን የምናስፈራራበት ነገር አለ ና እነሱ አስገድዶ አላመጡ ሀገራችን አልሳካልን ብሎ አልሆንላችሁ ብሎን ሀገራችን ያለው ሰው እንኳን ሀገር ለቆ እየወጣ ነው። የኑሮ ውድነት አላስቀምጥ ብሎት እኛ እንኳን በሀገራችን እንትን የምንል ሰዎች አይደለንም ማለት ሀገሬ እሰራለሁ ሀገሬ እሰርችን ለወጣለው ለማለት ብቻ እየሰራ ሰው ይለወጣል፣ የትም ቢሆን እንዲሆን፣ ግን ከባድ ነው ሀገራችን። ምክንያቱም ሰርቶ ሰርቶ የታክሱ የምኑ የምኑ እየሰራ ያለው ሰው ራሱ መኖር አልቻለም። አንደኛ ስራ ስራ አጥቶ በስቷል፣ ደሞዝ ደህና አይከፈልም፣ ብቻ የቤት ክራይ፣ የኑሮ ውድነት ሁሉ ነገር ሰውን በጣም እንትን አድርጎታል። እና እኛ ሀገራችን ሰርተን እንለወጣለን ብለን የምንኮራበት አይነት ሁኔታ የለም። ግን ዞሮ ዞሮ ሀገራችን ነው የት እንሄዳለን? ዞሮ ዞሮ መሄዳችን መጭቀራ መግባታችን አላህ ስብን ታላ እንግዲህ ለእኛ ያለው አላህ በረዘቀን አላህ በአብቃቃልን ተብቃክተን እንኖራለን ማለት ነው እና ያው ርዝቃችን ያለው በአላህ እጅ ነው በማንም እጅ አይደለም ማለት ነው። ጤናችን እስካለ ድረስ እንደምንም ሰርተን እንኖራለን ብያስባለው። ግን እውነት ይሄ ነገር ማለት ነው ይሄ ቴክኖሎጂ አሁን እውነት ይሄ ደግሞ የጽዳቱ ልክ እንደዛው ለመገየት በቀለ ተለያየ ነገር አሁን አይታችሁ ከሆነ እነዛ በሰው ምስል የተሰሩት ይሰራሉ። ምግብ ጽድት አድርገው ነው የሚሰሩት። ወላ ምግብ ሲሰሩ ይቻለሁ አይታችሁ ከሆነ እናንተ ማየት በእርግጠኛ አይታችኋል። ቪዲዮ ላይ ምግብ ጽድት አድርገው ነው የሚሰሩት፣ እና አሁን እነዛን ነገር እየሰሩ እነዚህ አሁን ያየ ነው ሪሞት እንደዛ የሚያጸዳ ከሆነ ሰራተኛ ይፈልጉ እና የወደፊት የወደፊት ስራ አጡ ብዛት በጣም ስፍር ቁጥር አይኖረው ለማለት ያክል ነው። ግን እውነት ለመናገር ሳየው ቪዲዮ በጣም ተገርም። ያለው ማለት ወደፊት እሱ ከመጣ ሰራተኛ አይፈልጉም። አረቦች ስራ እናጣለን ብዬ ምናምን ሳስቦ ሳይሆን እሱ አላህ ያለው ነው የሚሆነው። ያ ቴክኖሎጂ እስኪስፋፋ ድረስ እኛም አላህ ስብሀኑ ተዓላ ለራሳችን የተሻለ ኑሮ የተሻለ ህይወት ይሰጠናል፣ እንሻአላ ግን የሆነ በቃ እንትን ማነው እንደዚህ ጊዜው ባደገ ቁጥር ያው ሰዎች ይህን ነገር እየተጠቀሙ የሰው ልጆችን አይፈልጉም፣ ሰራተኛ አይፈልጉም ማለት ነው። አሁን መኪና ራሱ አንዳንድ ቦታ ላይ መኪና ራሱ በእንደዚህ በሪሞት እየተረዳ ነው ማለት ነው። ያኔ ያለ ሰው ማለት ነው። አስባችሁታል? መኪናዎች እንደዚህ በሪሞት የሚሰሩ ከሆነ ሹፌሮች